ፋብሪክ ያደርገው ጠቅላላ ርቀት ወይም ደግሞ እውነተኛው ርቀት ቢኮል ዲስታንስ ለፊዚክስ ለማትስ በጣም ሩቅ ነው ብለው ከሚያስቡ ሰዎች መካከል አንዱ ነበር እና በጣም በጣም ደስ ይላል። እርሱ ከአንድ እስከ ስምንተኛ ክፍል ዝቅተኛ ውጤት የነበረው ተማሪ ነው። ነገር ግን ስምንተኛ ክፍል ላይ ኮርጆ ከፍተኛ ውጤት ያመጣል። እዚህ ጋር በሚማርበት ትምህርት ቤት ጥበቃ የነበሩት አባቱ በልጃቸው ጥሩ ውጤት ማምጣት የተደሰቱትን ያስታውሰዋል። ያቺ ቅጽበት የአሁኑ ወጣት መምህር ዳኛቸው ሻምበልን ህይወት ቀየረች። ስምንተኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ ዘጠና ስድስት አመጣው። ከራሴ አልነበረም የራሴ ውጤት አልነበረም። አባቴ የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው። ከርቀት አየኝና እየሮጠ መጥቶ አቀፈኝና አሽከረከረኝ፣ ሳመኝ፣ አለቀሰም። የዛኝ ሰዓት ላይ ልቤ ተነካ። ከዛኝ ሰዓት ጀምሮ አንድ ነገር ገባኝ። ለካይ አባቴ ደስታ ያለው እሱ ለኔ በሚደክምበት አቅጣጫ ላይ ፍሬ ሳመጣለት ማልኩኝ። ክረምቱን የማቴማቲክስ ትምህርትን ከጠዋት እስከማታ ድረስ ላይብረሪ ጠዋት ሄዳለው ማታ ነው መለሰው ቀኑን ሙሉ እያጠን ነው ከዚራ የሚባል ላይብረሪ አለ እዛ እያጠን ነው መለስ ጀመረ። እዚህ ጋር ህይወቱ ይቀይራል። ከዘጠነኛ ክፍል ጀምሮ ጥሩ ውጤት እያመጣ እስከ አዲስ አበባ ዩኒቨርሲቲ ዘለቅም። ነገር ግን የህይወቱ ምስቅልቅል በሱስ ምክንያት ይጀምራል። ከዚያም ከዩኒቨርሲቲ ተባረረ። ጉዞ ወደ ቻይና። ጀግናውና ታታሪው አባቴ ደግሞ በእኔ በፍጹም ተስፋ የማይቆርጥ አባት ነበርና ከዚህም ከዛም ገንዘቦችን በመበደር ያለውን እቃ ደግሞ በማስያዝ ከሀገር ውጭ ወጥቼ እንድማር ወደ ቻይና ሀገር ላከ ማለት ነው። እዛም በነበርኩበት ሰዓት ላይ ኡዝቤኪስታን፣ ራሽያ፣ ባንግላዴሽ የተለያየ ሀገር ዜጋዎች አሉና እነሱን ተማሪዎች ልክ ኤግዛም በሚደርስበት ሰዓት ላይ እነሱንም እየወጡ አስተናለው አስተምራቸው ነበረ። ፋይናል ልክ ፈርስት ይር እንደጨረስን እዛም በነበረብኝ ሱስ ምክንያት ደግሞ አልሞስት ለአስር ቀን ያክል እንደሆነም እዛው ቻይና ሀገር ውስጥም ታስሬ ተቀጥቼ ወደ ኢትዮጵያ ተመለስኩ ማለት ነው። እዚህ ጋር አባቱ ወደ ማስተማር እንዲገባ ይመክሩታል። በነጻ ልጆቹን ከማስተማር እስከ ትምህርት ቤት ገብቶ ማስተማር የሚዘልቅ የህይወት ጎዳና ይጠብቋል። ሰፈር ውስጥ የነበሩ ሶስት ልጆችን ወደ ቤት በማምጣት ሶስት ጣሳዎችን በማዘጋጀት ጣሳ ላይ ቁጭ ብለው የቻይነኛ ቋንቋን አስተምራቸው ጀመረ። እዛ ያስጠናዋቸው ልጆች የሚማሩበት ትምህርት ቤት ውስጥ የፊዚክስ መምህሩ ስራ ለቆ ነበር። ስለዚህ የፊዚክስ መምህር ስላልነበራቸው ዳይሬክተሩ መምህር ይፈልጉ ነበር። ከነዚህ ካስጠናቸው ልጆች መካከል አንዱ ሳሚ ይባላል። ወደ ዳይሬክተሩ ጋር በመሄድ እንደው አንድ የሚያስጠናን ጎበዝ ልጅ አለ፣ እሱ ቢያስተምረን ብሎ ይጠቁመዋል። የትምህርት ማስረጃ ምንም የለኝም፣ መጀመሪያ አክሰብት አላደረገኝም ነበር ከዛ በኋላ ግን መምህር ስላልተገኘ ያለው ጊዜ አጭር ስለነበር መምህር እስከሚገኝ ድረስ ክላስ ውስጥ እንድቆም ይነግረኛል። ድምጼ ዳይሬክተሩ ቢሮ ሲሰማ ነበር ይሄ ልጅ ማስተማር ጀመረ እንዲሉ ነበር። የትምህርት ቤቱ ምክትል ዳይሬክተር ሌላ መምህር ስለተገኘ ለተማሪዎቹ እንዴት ነው ይሄኛው መምህር ጥሩ ነው ወይ? ሌላ መምህር አግኝተናል ብለው ለማስረዳት በክላስ በሚገቡበት ሳለ ተማሪው በጠቅላላ ደስታውን በጭብጨባ ገለጸ። በዛው እዛ ትምህርት ቤት ውስጥ በቋሚነት መስራት ጀመርኩ። ማለት የሚያስጠናቸው ተማሪዎች ቁጥር ጨመረ። እንደ ቢሾፍቱ ከፍተኛ ቁጥር ያላቸው ተማሪዎች ጥሩ ውጤት እንዲያመጡም ከባለቤቱ ጋር ምግብ እየሰሩ ጭምር ያስጠኗቸው ጀመር። ፕሮሰስ ድርጅቱ በጣም አድግ ጀመረ ማለት ነው። ኦልሞስት በአንድ ጊዜ ከ6 እስከ 650 የሚጠጉ ተማሪዎችንም ደግሞ ወደ ማስተማር ሲስተም ውስጥ መግባት ጀመር በ11 ምናስተምራቸው በየትምህርት ቤቱ ውጤታማ ናቸው። በአለፈ ዓመት ደግሞ በ2016 ማለት ነው ከነበሩን ከ12ኛ ክፍል ተማሪዎች ውስጥ ወንዶቹን አንዱ ክላስ፣ ሴቶቹን ደግሞ አንዱ ክላስ እንዲተኙ በማድረግ አራት ወር ያክል በዛ መሰረት አሳለፍን። ባለቤት ቁርስ ትሰራላቸዋለች፣ ምሳ ትቋጥርላቸዋለች፣ ራት ደግሞ ሲመጡ ድጋሚ ሰርታ ትጠብቃቸዋለች። በዛ መሰረት አርባ አምስቱን ተማሪዎች ለአራት ወር ያክል አቆየንም። መምህርነት ተስጦና ህይወት ነው የሚለው ዳኛቸው አሁን ላይ አዲስ አበባ ለመላው ዓለም ተማሪዎችን በኢንተርኔት እያስጠና ቀጥሏል። በአሁኑ ሰዓት ላይ በመላው ዓለም የሚገኙ የኢትዮጵያ ተማሪዎችን ሰርፍ እናደርጋለን። ከኢትዮጵያ ውጭ በአሜሪካ፣ በእስራኤል፣ በኬንያ፣ በእንግሊዝና በጀርመን እንዲሁም በካናዳ የሚገኙ ተማሪዎችን ሰርፍ እናደርጋለን በኦንላይን ሲስተም። እንዲሁም ደግሞ እዚሁ ኢትዮጵያ ውስጥ የሚገኙ 12ኛ ክፍል ተማሪዎችን ደግሞ በኦንላይን ሰርቭ እያደረግን ለመላው የኢትዮጵያ ተማሪ ለመድረስ በቃን ማለት ነው። ተማሪው ሊገባ በሚችለው መልኩ አቅልለታቸው አውርደን ቤት ውስጥ ፊዚክስ እንዳለ ልታስነካው እና ልታሳየው ይገባል ብዬ አምናለሁ። ምናልባት ተምረ ተመርቀ ወረቀቱን ይዘው ልሰራበት ትችላለ፣ ግን መምህርነት ጥሪ ነው ብዬ ነው የማምነው። ቢኮዝ መምህርነት ማለት የሁሉም ሙያዎች ወላጅናት ነው። መምህር ዳኛቸው ለተሰጡበት ሙያ ዋጋ መክፈል ውጤታማ ያደርጋል ሲልም ሀሳቡን ይገልጻል።